እሲ መጽሐፍ ቅዱስ የያዛችሁ ሰዎች ዘጻት ምዕራፍ ሁለት ላይ በአንድ ቃል በአንድ ቀን ወጡ ነው ርዕሴ። ሰማችሁኝ? በአንድ ቃል በአንድ ቀን ወጡ። ለምትወዱ ሰው ዛሬ ለሶስ ሰው ቢሆን ቴክስት አርጉለት። በአንድ ቃል ባንድ ቀን ወጡ። በስንት ቃል በስንት ቀን የስንት ዓመት ዘመን የአራት መቶ ሰላሳውን የባርነትን ዘመን በስንት ቃል በስንት ቀን እመኑኝ እግዚአብሔር ያንቺን ነገር በአንድ ደቂቃ ዛሬ ይሰራዋል እግዚአብሔር ዛሬ የሆነውን ሰው ጉብኝት ያሳጥራል ይሄ ትዝ ይላል ዩሻ ይሄ መቶ አለቃው ጌታ ኢየሱስ ብላቴናው ሊፈውስለት ወደ ቤቱ ጋበዘው። ከዛ ጋበዘውና እንደ ያለ ቤት አትግባለ በደጅ ሆነ፣ ቃልም ብቻ ላክል። አሳጠረው፣ ፈውሱ ደጅ ላይ ቆሞ ኢየሱስ ቃል ተናገረ፣ እንደ እምነቱ ይሁንላል ብላቴና፣ ወዳው ምን አለ ይላል፣ ተፈወሰ ይላል። ደስ የሚለኝ ቃል ዛሬ እናንተም ከዚህ ቸርች ሳትወጡ ዋናው የነገራችሁ ዋና ምንጭ ይፈወሳል። አገልጋይ የተፈራረቀው ጸሎት የተፈራረቀው አንተ ራስህ በእግዚአብሔር ፊት የተፈራረክበት ጉዳይ ዛሬ ያጥራል። እስጂ ከፋርግና ያጥራል። በሉ ኢየሱስ ጌታ ለዚህ ማካፍላችሁ ርዕስ በአንድ ቃል በአንድ ቀን ወጡ። እግዚአብሔር ይህንን መልእክት ስናገር ከሰለቻችሁ ነገር ካስጠላችሁ ነገር ከደበራችሁ ሰፈር ጎትቶ ዛሬ ይዟችሁ ይወጣል አንድ ሰው ጮሆ አሜን ይበል ከዛስ እናም ቦሲ ዘጻ ስንት አልኳችሁ ምዕራፍ 2 ቁጥር 23 ከዚያ ከብዙ ቀን በኋላ እንዲህ ሆነ የግብጽ ንጉሥ ሞተ የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮሁ ስለ ባርነታቸው ጩኸት ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እስቲ አጠገባችሁ ያለውን ሰው እግዚአብሔር ድምፅን ይሰማል በሉት። እግዚአብሔር ምንን ሰማ? ድምፅን ሰማ። ከዛስ እግዚአብሔር ከአብርሃም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔር የእስራኤልን ልጆችን አየ። እግዚአብሔር በነሱም ያለው ነገር አወቀ ይልና ይደመድማል። የሚገርም ነገር ነው። ምዕራፍ ሁለት ይህንን ያወራል። ምዕራፍ ሶስት ደግሞ እግዚአብሔር በዮቶር ቤት ውስጥ በግ ሲጠብቅ ወደ ነበረው ወደ ሙሴ መጣ። አጠገባችሁ ያለውን ሰው እግዚአብሔር ዛሬ ይመጣል በሉት። ድገሙና በሉ። ጠላት ጣላት ይሆይ፣ ስማ እግዚአብሔር ዛሬ ይመጣል። የመጨረሻ የመጨረሻ ዛሬ እግዚአብሔር ምን ይላል? ምዕራፍ 3 ቁጥር ሶስት ላይ ሙሴም ሊሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ላይ አለ እግዚአብሔር ከሱ ይመለከት ዘንድ ወደ መጣብ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠራው፣ ሙሴ ሙሴ ሆይ አለው ይላል። እርሱም ነሆኝ አለው ይላል። ከዛስ ወደዚችም አትቅረብ አንተ የቆምክባት ስፍራ የተቀደሰች መሬት ናትና፣ ጫማህን ምን አርግ? ጫማህን ምን አርግ? አጠገብ ያለውን ሰው ማይመጥንን አውልቀ ትወጣለህ በሉት። የሆነ ሰው ዛሬ የማይመጥነውን ነገር እዝብ ቤት ጥሎ ይወጣል። ከዛስ ቁጥር ስድስት ምን ይላል? ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ አለው። ሙሴም እግዚአብሔር አይ ዘንድ ፈርቶ ፊቱ ምን አደረገ? ንገሩኝ እንጂ ፊቱ ምን አደረገ? ሸፈነ። እግዚአብሔር አለው በግብፅ አብያን ያለውን የሕዝቤ መከራ በእውነት በእውነት አየው ቀና በሉልኝ። በእውነት የህዝቤ መከራ ምን አልኩ? አለ እግዚአብሔር አየዋል። እዚህ በሲና ተራራ ላይ እግዚአብሔር ለባሪያ ለሙሴ ምን ተናገረው? ምን አመጣለት መልእክት? ምን የሚል ቶፒክ ተቀበለ? ሙሴ ዘጸአት የሚባል ቶፒክ ተቀበለ። እኔ አለ እግዚአብሔር የአባቶች የማን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እ እኔ እግዚአብሔር ነኝ። ፓይናሳት አራ ለካ እግዚአብሔር እግዚአብሔር አንዳንዴ ዘግይቶ ሲመጣ ሁሉንም ነገር ፓኬጁን አስተካክሎ ሞልቶ ነው የሚመጣው። ለካ እግዚአብሔር ዘገየ እያላቸው የመጣችው ሰዎች ዛሬ እግዚአብሔር የእናንተን ነገር ፈጥኖ ይሰራል። የሚገርማችው የሚገርማችሁ ነገር ምዕራፍ ሁለት የእስራኤል ልጆች ከባርነታቸው የተነሳ በእግዚአብሔር ፊት ምን አደረጉ ይላል ጮሁ ይላል ጮሁ ከሚለው ቃል ብድግ ብላችሁ ስታነቡ የግብጽ ንጉስ ሞተ ይላል። ሲያስገብራቸው የነበረው እድሜያቸው ሲበላ የነበረው ሲዝናቸውን ቁርጥም አድርጎ ሲቆረጣጥም የነበረው ፈርዖን ሞተ ይላል። ልክ ፈርዖን ሲሞት የእስራኤል ልጆች ከባርነታቸው የተነሳ በእግዚአብሔር ፊት ጮኹ። ጩኸታቸውን ማን ሰማ ይላል? እግዚአብሔር ሰማ ይላል። ሰማ ይላል። ደስ የሚለኝ ቃል እግዚአብሔር ከጮክ የሚሰማ አምላክ ጉዝ፣ አምላክ አይደለም። እግዚአብሔር የሚጮ ሰው ካለ የሚሰማ አምላክ። ለዚህ ነው ወደ ኤርምያስ መጥቶ፣ እግዚአብሔር ወደ እኔ ምን በላለው? እግዚአብሔር ጩህ ያለው። የጮሁ ሰዎች እግዚአብሔርን ያሰሩታል፣ እግዚአብሔርን ያንቀሳቅሱታል። የሰማችሁ ነው። እስራኤላውያን 430 አመት ላይ ባይጮሁ ኖሮ ወደ 500 አመት ይጓዙ ነበር። አራት መቶ ሰላሳኛው አመት ላይ የነበረው ኔሽን አደገኛ ኔሽን ነው። ለውጥ የሚፈልግ መውጣት የሚፈልግ ወደ ርስቱ መግባት የሚፈልግ እግዚአብሔር ወደ ተናገረው ወደ ተስፋይቱ ምድር መግባት የሚፈልግ መንቀሳቀስ የሚፈልግ ጨካኝ ትውል ነው። ሰባው አመት አምስት መቶ የሚሞላ ሰባው አመት እስኪሞላ እንኳን አልጠበቀም። የተነገረን አራት መቶ አመት ነው ለባሪያው ለአባታችን ለአብርሃም እግዚአብሔር የተናገረው እ እ አራት መቶ ዓመት ነው። ሠላሳ ዓመት አልፎብናል። ወደ እግዚአብሔር ምን እንላለን? እንጮሃለና ከዛ፣ ወደ እግዚአብሔር ሲጮሁ እግዚአብሔር ምን አላቸው ይላል? ሰማቸው ይላል። አንደኛ ሰማቸው ይላል። ሁለተኛ አያቸው የሚል ቃል አለ። አያቸው ይላል። አጠገብህ ያለውን ሰው እግዚአብሔር ያያል፣ በሉ ድገሙና፣ እግዚአብሔር ያያል በሉ ዛሬ ማክሰኞን፣ እኔ ትላንት ወዲያ እሁድ እንዲህ ብዬ ተንብያለሁ። እዚህ በዚህ አምስት ቀን ውስጥ እግዚአብሔር የሆነውን ሰው ምዕራፉን ይቀይራል። አጠገቢ ያለውን ሰው ምዕራፍ ይቀየራል በሉ። ጮሁ። ሁለተኛ ምን አላቸው? እግዚአብሔር ሰማቸው ይላል። ምናቸውን ነው የሰማው? ጩኸታቸውን ነው የሰማው። እኔ ለማን እንደሆነ ይሄን መልእክት ባላውቅም ከዚህ ግቢ ሳይወጣ የሆነ ሰው ይሰማል። አሜን፣ ንገረው፣ እግዚአብሔር ይሰማሃል በሉት? ከዛ ሶስተኛው ደግሞ አያቸው ይላል አያቸው ይላል አያቸው ማ እሺ፣ አጠገብ ያለውን ሰው እግዚአብሔር ያያል በሉ። በምን አይነት ውጊያ ውስጥ ነው ያላችሁ? በምን አይነት ሰልፍ ውስጥ ተግዳሮት ውስጥ ነው ዛሬ እዚህ ቤት የመጣችሁ? እግዚአብሔር ትዳርሽን ያያል። እግዚአብሔር ጭንቀትህን ያያል። እግዚአብሔር ቁስልህን ያያል። እግዚአብሔር ስብራትን ያያል። እግዚአብሔር ሐዘንን ያያል። ማያ የሚመስል ሰው እኔን ኮ እግዚአብሔር አያቀኝም እግዚአብሔር አያየኝም ምትሉ ሰዎች አራ የእግዚአብሔር አይን በምድር ሁሉ ላይ ናቸው ይላል እግዚአብሔር ቃል ሲናገር ዛሬ እዚህ ቤት የመጣችሁ ሰዎች እጃችሁም በአፋችሁ እስክጭኑ የእግዚአብሔርን ጉብኝት ያላችሁ የእግዚአብሔርን ጉብኝት ታያላችሁ። አራተኛው እዚሁ ክፍል ላይ ምን ይላል? እግዚአብሔር ከአብርሃም ከይስሐቅ፣ ከያዕቆብ ጋር ያደረገውን ምን ምን ቃል ኪዳን አሰብ ኮቨነንት ይለዋል። ኪዳኑን አሰበ ይላል የተናገረውን አሰብ ከአራት መቶ አመት በፊት ለባሪያው ለአብርሃም ዘፍጥረት ምዕራፍ 15 ላይ የተናገረውን የቃል ኪዳኑን አሰበ ይላል። የሚገርመኝ አምላክ ነው እግዚአብሔር። እመነኝ፣ ዛሬ በሰልፍ በውጊያ ብዛት ስፍራ የለቀቃችሁ የታከታችሁ የደከማችሁ እግዚአብሔር የገባላችሁን ቃል ኪዳን የረሳ የመሰላችሁ ሰዎች ካላችሁ አንድ መልእክት ልንገር፣ እግዚአብሔር ምስክሬ ነው የምላችሁ፣ አንተ ልትረሳ ትችላለህ፣ እግዚአብሔር ግን ቃል ኪዳኑን አይረሳም። ንገራ፣ ታጠገበ ያለችው እግዚአብሔር ቃል ኪዳኑን አይረሳም። በሉ እጃችሁ ከፍ አድርጉና፣ እግዚአብሔር አይረሳም፣ አይጥልም፣ አይረሳም፣ አይጥልም፣ አይረሳ፣ አይጥልም፣ አይረሳም፣ አይጥልም፣ አይረሳ ሰው ማድረግ ይችላል። አይጥልም፣ አይረሳ ወይ፣ ከአመድ ላይ ያነሳል። አይጥልም አይረሳም አይጥልም አይጥልም አይረሳም አይጥልም አይረሳም። ወይኔ አይጥልም አይረሳም አይጥልም አይረሳም ከአመድ ላይ ያነሳል። አይጥልም አይረሳም። ዘጸአት ምዕራፍ ሶስት የሚገርማችሁ ነገር እግዚአብሔር ከሰማቸው በኋላ ካያቸው በኋላ ቃል ኪዳኑን ካሰበ በኋላ ቀጥታ እስራኤልን ከግብጽ ይዞ የሚወጣውን ማውጫ በር ምክንያት የሚሆነውን ሰው ለመፈለግ ወደ ሲና ተራራ ወረደ ይላል። በዮቶር ቤት ውስጥ በግ ሲጠብቅ የነበረው ማንን ይላል ሙሴን አገኘው ይላል። የሚገርመኝ ቃል ነው። እግዚአብሔር ሙሴን ለመገናኘት ሲና ተራራ ላይ፣ ያልተቀደሰ ተራራ ላይ ወርዶ ቀድሸዋለሁ አለው እና እግዚአብሔር አወራው በል ቀድሸዋለሁ፣ እና ጫማን አውልቅ እኔ ምልህንና እኔ ማሳየም ይህንን ነገር አተኩረ ስም አለው እግዚአብሔር። የሚገርመኝ ቃል ይሄ ምዕራፍ ሦስት ላይ ምዕራፍ ሦስት ላይ የሚገርማችሁ ነገር ወረድ ብላችሁ ስታነቡ ከቁጥር 20 ላይ እግዚአብሔር ስለ በባሪያ በሙሴ ስለሚናገረው ቃል ምን አለው እግዚአብሔር፣ ወደ ግብጽ ልከሃለው። እኔ የአባቶች የአብርሃም አምላክ የይስሐቅ አምላክ አለው በኋላ እንዲያል መጎብኘትንስ እጎበኛቸዋለሁ። ሂድና ለህዝቡ ምን በል? ይህን ተናገር፣ አወጣችኋለሁ። ኬት ከባርነት ቤት፣ ኬት ከሰለቻችሁ ቤት፣ ኬት ከደከማችሁበት ቤት፣ ኬት ከሰለቻችሁበት ቤት፣ ኬት ካስጠላችሁ ቤት፣ ምን አረጋችኋለሁ? አወጣችሁ ጌታ ው። አንዳንዶች አይደለም ብዙዎቻችሁ እዚህ ቁጭ ብላችሁ ትወጣላችሁ። አንቺ ብቻ አይደለሽም፣ ዘርማዘርህ ዛሬ ይወጣል። እዚህ አንድ ሶጮ ወጣለሁ በለኝ የመጨረሻ ኦፎሌ ኦፎሌ ኦፎሌ፣ አንድ ደቂቃ እግዚአብሔር ምስክሬ ነው። የምለግራችሁ ከማይመጠናችሁ ሰፈር ዛሬ እግዚአብሔር ይዟችሁ ይወጣል። ንገሮ እስኪ ካጠገብ ያለው ከማይመች ስፍራ ትወጣለህ ዛሬ ይበሉት። ማን ነው ከኔ ጋር እጁ ከፍ አድርጎ እግዚአብሔር ያወጣል ይበለኝ። ጠላቴ ሆይ ስማ፣ እግዚአብሔር ያወጣል። እኔ ለአንድ ሰው እተነብያለሁ በጌታ ኢየሱስም ከጭንገፋ ሰፈር፣ ከበሽታ ሰፈር፣ ከውድቀት ሰፈር፣ ከኪሳራ ሰፈር፣ ከውርደት ሰፈር የተቀመጣችሁ ብድግ በሉና ያወጣል በለኝ። እሺ አራራራራ ተራመድና ያወጣል። የመጨረሻ የመጨረሻ የመጨረሻ ቁጥር 16 ምን ይላል ደግመንና ቁጥር 16 ምን ይላል ምን ይላል ኢንሻ ሂድ የእስራኤልን ሽማግሌዎች ምን አድርጋቸው ሰብስባቸው እንዲም በላቸው እኔ እግዚአብሔር የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ ያዕቆብም አምላክ ይጎበኛችኋል፣ መጎበኘትን ይጎበኛችኋል። እስኪ ከጎናችሁ ያለው ሰው ይሄ አምስት ቀን የጉብኝት ቀን ነው በሉት። ታምናላችሁ? ድንገተኛ መልአክ ወደ ቤታችሁ ይምጣ። ድንገተኛ የምስራች የያዘ መልአክ የምስራች የያዘ መልአክ ያመነ ሰው ጮ አሜን ይበለኝ። እፎለ በአንድ ቀን በአንድ ቃል የአራት መቶን የባርነቱን ዘመን ምን አድርጎ ይላል ጨርሶ። እስራኤላውያን ምን ሆኑ ይላል? ወጡ ይላል። ይሄው ስማኝ፣ እግዚአብሔር እግዚአብሔር ሲዝንህ እንዲበላ ያለ እግዚአብሔር ፍቃድ እግዚአብሔር አይፈልግ። ጊዜህ እንዲበላ እግዚአብሔር አይፈልግ። እግዚአብሔር የምን አምላክ ነው ካልከኝ የጊዜ አምላክ መውለድ ባለሽበት ሰዓት እግዚአብሔር እንድትወልጅ ጂ ይፈልጋል። የኤልሳቤጥ የመውለጇ ጊዜ ደረሰ ይላል። እውነት ውሸት? የመውለጇ ጊዜ ደረሰ ይላል። በሰይጥ አቆጣጠር ካላንደር የጨረሰች መውለድ የማትችል አዛውንት ጋር እግዚአብሔር መጣና እንደዚህ አለ። አሁን አለ ያንቺ ጊዜ ሳይሆን የእኔ ጊዜ ስለሆነ አለ ባረጀና ባለቀ ነገር ውስጥ ክብሬን እገልጣለሁ አለ። እግዚአብሔር ምስክሬ ነው እምላችሁ ይሄ ሳላሳ ሳይደርስ የሆነ ሰው ጨርሶ ይወጣል። ጨርሶ ይወጣል። እሺ እቺ ከፋርግና ጨርሽ ይወጣል። ምንድን ነው ፕሮፌት ያስጠላ ካልከኝ፣ ተመሳሳይ ሕይወት፣ ተመሳሳይ ማን ይሄ ላይፍ፣ ተመሳሳይ ማንነት ሰልችት። ሆይ ወዳጆች 400 አመዝ ቀላል እንዳይመስላችሁ እዚህ ቤት ውስጥ ዕድሜያችሁን እየበላ ያለ የቤተሰብ መርገም፣ ዕድሜያችሁን እየበላ ያለ የተወለድክበት ምድር ያለ ከርስ ዛሬ እግር ስር ተቀብሮ ተወጣለ። ራማታ ካሳት አራባስ አራባስ ይስሐቅ እኮ ኤሳው ምንድን ያለው በተቃወም እኮ ጊዜ አለው፣ ቀንበሩን ካንገት ላይ አለው ትሰብሮ አላለ እኔ ልንገራችሁ ዛሬ ማን ነው አንተን ተከራይተ ኑር ያለ? ማን ነው የማይመጥንን ላይፍ ኑር ያለ? ዛሬ የቤተሰብን የዘርማን ዘርን የኢትዮጵያን ካልቸር የሆነ ሰው የሆነ ሰው የሆነች ሴት ሰብራ ስትወጣ ያለ የተቀመጣችሁ ሰዎች ብድግ በሉና ሰብሬ ወጣለሁ በላይ አልያ ስብ ሰብሬ ወጣለሁ በላይ ኦፎን ለአንድ ደቂቃ ተናግሬ ልጅ ጌታ ኢየሱስ ምስክር እግዚአብሔር ሐዘንሽን አይፈልገውም። እውነት ውሸት። እግዚአብሔር ያንቺን ቁስል አይፈልጎም። የመስፍኔን ቁስል አይፈልጎም። ለሰው ያላነበብኮ ብዙ ችግር ይዘ የመጣ ለሰው ያልነገርኮም ብዙ ብዙ ፋይል ይዘ እዚህ ቤት የመጣ ኤላባሳ ካባየ እየው ስማኝማ፣ ማርቆስ አምስት ላይ ያች ሴት በባለ መድኃኒቶች ይላል ምኗን ጨርሳ ይላል ገንዘቧን ጨርሳ ይላል እ አቅሟን ጨርሳ፣ ጊዜዋን ጨርሳ፣ ብዙ ነገሯን ጨርሳ፣ ተስፋ ቆርጣ ሳለ አንድ መምህር ሰማች። አንድ መሲ ሰማች። ከዚህ ችግር የሚገላግላት ከዚህ ኪሳራ የሚገላግላት ዘመድ የራቃት ቤተሰብ የራቃት ጓደኛ የራቃት አካባቢ የራቃት ጁስ ማምጣት ሰው እንኳን ያቆመባት ሴት ኢየሱስ ሰማ። ኢየሱስ ይሄ ሄጄ ብነካ አለ ከዚህ ስቃይ ውስጥ ይገላግለኛል፣ ይዞኝ ይወጣል አለች። ኤው ጌታ እንደዚህ አለኝ። ጌታ ምስክሬ ሟርተኞች እያዩ ወረኞች እያዩ ሰፈር ውስጥ ያሉ ሞራ ገላጮች እያዩ እግዚአብሔር ወደ ተሻለ ነገር ይዞ ይወጣል። አጠገቢ ያለው ሰው ያዘውና፣ በሎ በሎ ተንቢበት፣ ወደ ተሻለ ነገር ይዞ ይወጣል በሎ። እግዚአብሔር ወደ ተሻለ ነገር ይዞ ይወጣል። ማነው? ትንቢ ስማኝ፣ ትንቢ ስማኝ። የቀትሩ ሰባት ሳት ዜና፣ ሰበር ዜና የሆነ ሰው ወደ ተሻለ ተራራ ይወጣል ወደ ተሻለ ሰፈር ይወጣል። ብድግበልና ወጥቻለሁ። የተቀመጣችሁ ሰዎች እኔ አንድ አይነት ህይወት የተመቻችሁ እኮ እኔ አልፈልጎም ዛሬ። እኔ ይህንን ላይፍ አልፈልጎም። እኔ ይህንን ህይወት አልፈልጎም። እስኪ ከኔ ጋር ብድግበልና ወጥቻለሁ። በኢየሱስም ወጥቻለሁ። በአንድ ቃል በአንድ ቀን በአንድ ቃል በአንድ ቀን እግዚአብሔር ምስክር፣ እግራችሁ ከዚህ ቤት ሳይወጣ እግዚአብሔር ያወጣቸዋል። እጃችሁ ከፍ አርጉና በአንድ ቃል በአንድ ቀን ወጡ በለኝ። ያመነ ሰው ካለ ጮኸ ወጥቻለሁ ይበለኝ። ከጎና ያለውም በባዶ እጅ እግዚአብሔር አያስወጣህም በሉት። በእግዚአብሔር አምሳል የተፈጠረ ሰው ሁሉ ከኔ ጀምሮ ቻሌንጅ ሳይሆን ቼንጅ ነው የሚፈልገው። ሰማችሁ? እያንዳንዳችሁ በዚህ ቀን በስራ ቀን እዚህ ቤት የመጣችሁ ቻሌንጅ ይፈልጋችሁ ሳይሆን ቼንጅ ይፈልጋችሁ ነው። ይመጣል። እውነት ውሸት። ጌታ ዛሬ ስለ እናንተ ሌሊት እየጸለይኩ ነበር። እግራችሁ ከዚህ ቤት ሳይወጣ ቻሌንጁን ጨርሳችሁ ትወጣላል። አራም ሰው አንድ ሰው እጁ ከፍ አድርጎ ወጥቻለሁ ይበላይ። ከአሮጌ ሰፈር ወደ አዲስ ሰፈር መንጭቆ ያውጣችሁ። እስቲ እጃችሁ ከፍ አድርጎ ጎትቶ ያወጣሃል። ስሙኝ ሁለት ነገር ልናገርና ልጠቅልን። እስራኤል በአንድ ቀን በአንድ ቃል ከግብፅ ሲወጡ በባዶ እጅ አልወጡም። ደስ የሚለው ቃል ሙሴን ዘጻት የሚለው ቶፒክ የጀመረው ሙሴ ዘጻት በግብጽ እያለን። ዘጻት ማለት መውጣት ማለት። የቃሉ ትርጉም መውጣት ማለት። አራት ፍቺ ያለው፣ አንደኛው መውጣት። መውጣት ማለት ከተያዝክበት ነገር ወይም ከያዘ ነገር ተላቀ መውጣት ማለት። ብዙዎቻችን ሰፈር ውስጥ እየተንቦራጨቃችሁ በቤተሰብ መርገም ውስጥ እየዋኛችሁ የመጣችሁ ሰዎች ካላችሁ ዛሬ እላያችሁ ላይ ይሄንን ቅባጠራለሁ ሰብራችሁ ትወጣላችሁ ሁለተኛ ዘጻት የሚለው የቃሉ ፍቺ ሞግረፍ ይለዋል ሞግረፍ ሞግረፍ ምን ማለት ሞግረፍ ማለት ጎርፎ መውጣት ጎርፍ አይታችኋል ጎርፍ አይታችኋል ወፍራም ነው አይልም ቀጭን ነው አይልም ድሃ ነው አይልም ሀብታም ነው አይልም ጠራርጎ ይልም ቤት ካገኘ እንጨት ካገኘ ያገኘውን ሁሉ ምን አድርጎ ይላል ጠራርጎ ነው የምሄደው። ዘጻት ማለት እንዲህ ነው። እግዚአብሔር በዚህ ሰላሳ ቀን አንተንና እኔ በሟርተኞ ሰፍር አስጎርፎ ያሳልፈናል። ይሄው ይሄው ይሄው ጎርፎ እያለፈ እኮ ነው። ይሄ የእሱ ነው። ይሄ ጌታ ምስክሬ። በዚህ ሰላሳ ቀን እግዚአብሔር ያንተን ነገር በጠላቶች ፊት ለፊት፣ በሟርተኞች ፊት ለፊት፣ በከሳሾች ፊት ለፊት በኢየሱስም ነገር ጎርፎ ያልፋል። እሺ ባክ አጠገብ ያለው ሰው ነገሬ ጎርፎ ያልፋል በለ። ነገሬ ጎርፎ ያልፋል። ትዳርሽ ጎርፎ ያልፋል። ቢዝነሱ ጎርፎ ያልፋል። አገልግሎት ጎርፎ ያልፋል። ቢዝነስ ጎርፎ ያልፋል። እሺ እጂ ከፋርግና ጎርፎ ያልፋል ነው ጃታ ካራኩራባ አኖሞሶ ባ ኤሎቫሳታ እኔ ለማን እንደሆነ ቃል አቅም እያወራ ያለው ብቻ ከሰለችህ ነገር ጎርፈህ ታልፋለ። እስኪ አጠገብ ያለው ሰው ከቀኝና ከግራ ግፊያትና ጎርፌ ነው ማልፎ በለኝ። የሆነ ሰው ወይ መጥቶ ይመሰክራል ወይ በስልክ ይነግረኛል በዚህ 15 ቀን ውስጥ የሆነ ነገር፣ ወዳጅ እያየ ቤተሰብ እያየ ጓደኛ እያየ ጎረቤት እያየ ዘመድ ያለ ሩቅና ቅርብ ያለ ሰው እያየ ይህንና የአንተ አገልግሎት ጎርፈ ያልፋል። ኖሜ ፓልበ ኢየሱስ የያላ ዳና ማሳታራ ጌታ ምስክሬ ነው ምልሽ። ዛሬ የሰው ፊት አይተሽ ይሆናል። ዛሬ የሰው ፊት ገርፎ ሊሆን ይችላል። ዛሬ ደውለሽ ስፒቾ ፋርጎ ሊሆኑ ሊሆን ይችላል። እንደ እግዚአብሔር ነቢይ እተነብ ያለሁ ባንቺ ዘር በኔ ዘር ባንተ ዘር ማንንም ወደ አልወጣበት ሰፈር ጎርፍ ትወጣለ። አራ ዛሬ እኔ ቤተፋጌ ነው የመጣሁት ጌታ ምስክሬ ነው ምላችሁ ይህን ትንቢት ለአንድ ሰው ተንብያለው ተፈጸመ አንድ ሰው ከኔ ጋር ተፈጸመ ይበላይ ኦፎል አጠገብ ያለው ሰው ከደከመ ሰፈር ተወጣለ ዛሬ ወል እኔ እንዲህ ብዬ መረኳችሁ ድንገተኛ የበረከት ጎርፍ ይዟችሁ ይውጣል በአንድ ቃል በአንድ ቀን አንተ እንዴት ይቻላል አራት መቶ ሰላሳ ዓመት ቀላል እኮ አይደለም። አራት ኔሽን እኮ የበላ መንፈስ ነው። አራተኛው ላይ ያለው ኔሽን ላይ ግን እንዲያ በፍፁም አል ጉልበቴ አይበላም። አል ሲዝኔ አይበላም። አል ጊዜ አይበላም። አል ጌታ ኢየሱስ ምስክሬ ነው የምላችሁ፣ ዛሬ ዱኩካ መንፈስ ከላያችን ላይ ይመታ። እዚህ ቤት ውስጥ ያላት ይው ስሙኝ፣ ለካ እያለፋ ያለ የሚያልፍ ነገር ዋጋ እያስከፈለሽ ያለው ነገር ያልፋል። ማያልፍ ነገር የለም። ይሄ ቀን እንኳን ያልፋል። እውነት ውሸት። እኔ ዛሬ ለአንድ ሰው ይህን ትንቢት ተናግሬ ይወጣል ዘር ማንዘርህን ታሪክ የሚቀይር የእግዚአብሔር ቅባት ዛሬ ያገኘሃል። ለሶስት ሰው ሰፈር እየቀየራችሁ ለሶስት ሰው እንዲህ ብላችሁ ተንቢዋን እግዚአብሔር ተናገር ስላለኝ ነው። የሰራዊት ጌታ እግዚአብሔር እንዲህ ይልሃል በሉት በአንድ ቀን በአንድ ቃል ያንተ ነገር ከጠላ ሰፈር ከጭንገፋ ሰፈር ወጥቷል! ወጥቷል! ወጥቷል! ወጥቷል! ወጥቷል! ወጥቷል! ወጥቷል! ወጥቷል በለው! ወጥቷል በለው! ወጥቷል ከድህነት ሰፈር ወጥቷል። ከጭንገፋ ሰፈር ወጥቷል። ሰፈር ከሚያው ያው በሉ አሁን አሁን አሁን፣ ሰፈር ቀይሩና፣ ጨብጡ፣ ሂዱና፣ አሁን ወጣኮ ያ ነገር በሉት፣ ወጣኮ ያ ነገር ጨብጦ፣ ሰፈር ቀይሪ፣ በጌታ ሰፈር ቀይሩና ተንብይበት። ወጣ ያ ነገር ወጣ፣ ወጣ፣ የጸለየኮ ነገር ወጣ። ወራማ ሻታባራባጋሽ በአንድ ቀን በአንድ ቃል እስራኤል የአራት መቶ ሰላሳ ዓመት የባርነትን ቤት ጨርሶ እንደወጡ የዘመን ፍጻሜ ሲሆን ብሩን ወርቁን በዝብዞ እንደወጡ ለአንድ ሰው ተነብያለሁ። በዚህ አሥራ አምስት ቀን እስራኤላውያን ላይ እግዚአብሔር ሞገስን አፍስሶ ግብጻውያንን በዝብዞ እንደ ወጡ ዛሬ ጸልይልሃለሁ፣ ዛሬ ተነብያለሁ። በኢየሱስም የበዘበዘ በዝብዘት ወጣለ ሙሰልሰለ ለናሜ ባልና ብድግበልና ውስጥ በዝብዘ ትወጣለህ። በዝብዘች ትወጫለች። ጨብጦና በዝብዘች ትወጣለህ በለው። የሆነ ሰው መለኮታዊ ሞገስ ሲፈስበት አያለሁ። እስከ ዛሬ ሪጀክት የምትደረግበት ሰፈር፣ ወይኔ ዛሬ ዘራፍ! ለአንድ ሰው ተነብያለሁ። ይህ ክብር ዛሬ ይገናኛችሁ። ይህ ክብር ይገናኛችሁ። እስኪ ከኔ ጋር ከኔ ጋር ሶስት ጊዜ ወጥቻለሁ በለኝ። ሁለት የመጨረሻ አጨብጭቡና ተቀመጡልኝ። ወጥቻለሁ